የሻቢያና የህወሀት የጎላ አለመተማመን ያመጣው ከባድ ጦስ፣ በቡድኖቹ መካከል የተፈጠረው ከባድ ጥል፣ የታዋቂ የጦር መኮንኖች ከነ ሞንጆሮ ቡድን ሽሽት እጅግ እያነጋገረ ይገኛል። ህወሀት የፖለቲካው ክንፍ በከፍተኛ የውስጥ ለውስጥ መፈረካከስ ውስጥ መሆኑ አሁን ላይ የሚሰማው ይህ መለያየት ከሻቢያ ጋር ከተፈጠረው አለመተማመን መጨመር ጋር ተያይዙ እንደሆነና የሚታወቁ ከፍተኛ የሰራዊቱ አመራሮች ከወዲሁ የነ ሞንጆሮን ቡድን እየተለዩ ስለመሆኑ የወጣውን ጥብቅ መረጃ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 ላይክ እና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ ወደ አስቀደምንላችሁ ጉዳያችን ስናመራ ሻቢያ በተግባር እየተፈተሸ ከሃዲ በመሆኑ አይታመንም። መንግስት ሻቢያን ካጠፋ እኛንም አይለቀንም የሚለው ድንቁርና የተጫነው እሳብ አይሰራም። ሻቢያ ከሚጠፋ እኛ አስቀድመን እንጥፋለት፣ ትግራይን ለሻቢያ ስንል የጦርነት አውድማ እናደርጋት የሚለው አመክንዮ አልባ ትርጉም የለሽ ቅስቀሳ ዛሬ ላይ በትግራይ ሰሜ የለውም። የወጣው ሪፖርት በእጅጉ እያነጋገረ ይገኛል። ህወሀት የፖለቲካው ክንፍ በከፍተኛ የውስጥ ለውስጥ መፈረካከስ ውስጥ መሆኑ አሁን ላይ የሚሰማው ይህ መለያ ማየት ከሻቢያ ጋር ከተፈጠረው አለመተማመን መጨመር ጋር ተያይዞ እንደሆነና የሚታወቁ ከፍተኛ የሰራዊት አመራሮች ከወዲሁ የነ ሞንጆሮን ቡድን እየተለዩ ስለመሆኑ የመረጃ ምንጫችን ከታማኝ ምንጮች ያረጋገጠው መረጃ ያመላክታል። በዶክተር ደብረጽዮንና ሞንጆሮ ይመራል የተባለው የህወሀት አንድ ቡድን ውስጥ የተጀመረው መከፋፈል ወደ ጦር አመራሮቹም እየተዛመተ መሆኑን የገለጹት በትግራይ የሚገኙ ከፍተኛ የሰራዊት አመራሮች ሲሆኑ ስለዚህም ጉዳይ ሰፊ ማብራሪያን ስለመስጠታቸው ተመላክቷል። ወደ ከፍተ ያገኛ ጦር አመራሮቹ የተዛመተው ይህ መከፋፈል ዋና ምክንያቱ ደግሞ ስጋት ከቀን ወደ ቀን እየጨመረ በመምጣቱ ነው። የመረጃ ምንጫችን ያነጋገራቸው በትግራይ ያሉ ሁለት የሚዲያ ባለሙያዎችና ለከፍተኛ የሰራዊት አዛዥ ቅርበት ያላቸው ባለሙያዎችም እንዳረጋገጡት ከሆነ በከፍተኛ የሰራዊት አመራሮች መካከል የተፈጠረው የአካሄድ ልዩነት ዋነኛው ጉዳይ ሻቢያን አስመልክቶ ነው። በትግራይ የሚታየው ወቅታዊ አሰላለፍ የጦርነት ሁኔታን በተመለከተም በርካታ መረጃዎች በስፋት እየወጡ ይገኛሉ። አሁን ባለው ወቅታዊ አሰላለፍ የነ አቶ አለም ገብረዋድ ቡድን ሰፊ ድጋፍ ያለው ሲሆን፣ ይህ ቡድን አቋሙ የፕሪቶሪያው ስምምነት በመያዝ በሰላማዊ ንግግር መፍትሄ ማፈላለግ ፍላጎትም ያለው ነው። መረጃ ጣቅሰው ግምገማቸውን ያካፈሉት እንደሚሉትም የክልሉ ጊዜያዊ መሪ ሌተናል ጀነራል ታደሰ ወረደ ከዚኛው ምድብ ናቸው። ይህ አስተላለፍ ከሻቢያ ጋር የተጀመረውን ግንኙነት አይደግፍም፣ ይቃወማል። ከወስሮ በተለየ ሰሞኑን በከፍተኛ ደረጃ እያነጋገረ ያለው ጉዳይ መነሻና መዳረሻቸው ሻቢያ ሲሆን፣ መንግስት ሻቢያን ካጠፋ እኛንም ያጠፋል፣ ስለዚህ ከሻቢያ ጎን እንሁን በሚል ሁሉም እነ ሞንጆሮን የሚከተለው ኃይል ሻቢያ ከሚጠፋ እኛ ቀድመን እንጥፋለት፣ ሻቢያ ከሚመታ እኛ ትግራይ ላይ ጦርነቱን አድርገን ትግራይን እናፍረሳት እንደማለት መሆኑን ጠቅሰው ለሚከራከር ወገኖች በአምክንዮ የተደገፈ ምላሽ ማቅረብ አልቻሉም። እናም እየዋለ ባደረ ቁጥር የጥያቄ ወደ ጦሩ ከፍተኛ አመራሮች እየዘለቀ ሄዶ አሁን እየተሰማ ላለው መከፋፈል ምክንያቱም ሆኗል። የብቻ አይደለም። እንደ መረጃው ከሆነ አዲስ ስጋት መፈጠሩም የኃይል አስተላለፉን መለያየትም አፋጥኖታል። በውስጥም ቀደም ሲል ጀምሮ በስጋት ጽንፈኛ ከሚ የሚባለው የነ ዶክተር ደብረጽዮን ቡድን ጋር የተቀላቀሉት ከፍተኛ የሰራዊት አመራሮች አሁን ላይ ሌላ ተጨማሪ ስጋት ታክሎባቸዋል። ስጋቱም አሜሪካ በቀጥታ ከሻቢያ ጋር ንግግር መጀመሯ የተፈራውን የጦርነት ወሬ መላዘቡ ነው። ከበረሃው ትግል ጀምሮ ሻቢያ ታማኝ የትግል አጋር እንዳልሆነ የሚናገሩት ከፍተኛ መኮንኖች ስጋታቸው ስምምነት የሚፈጥር ከሆነ እነሱ ወደ ህግ ያምራሉ ወይም ህግ ይጠይቃቸዋል። በተለይም የቀድሞ የደህንነት ኃላፊ የነበሩት አቶ ጌታቸው አሰፋ በሌሉበት 18 ዓመት የተፈረደባቸው በመሆኑ ስጋቱ በከፍተኛ ረጃ የሚመለከታቸውም ናቸው። የመረጃ ምንጫችን ያነጋገራቸው ሌላ ከፍተኛ መኮንን እንዳሉትም ሲጀመር ጀምሮ ሻቢያ አብረውት እየሰሩ ላሉ የትነ ኃይሎች እውቅና አልሰጠም። ግንኙነቱ ሁሉ በጓሮ በመሆኑ ምንም አይነት ዋስትና የለም። ሰሞኑን አቶ ጌታቸው ረዳ ከሻቢያ ጋር ጦርነት እንደማይጀመር መናገራቸው፣ አሜሪካ በቀጥታ ከሻቢያ አመራሮች ጋር ግንኙነት መፍጠሯ በህግ የሚፈለጉ ከፍተኛ የሰራዊት አመራሮችን ስጋት ላይ እንደጣላቸውም እንደሚታወቅም አመላክተዋል። ስጋቱ ከፍተኛ በመሆኑ ከሻቢያ ጋር ከተጀመረው ግንኙነት ጋር ሳይፈልግ እንዲያደርጉ ለመጣበቅም አስገድዷቸዋል። ሰሞኑን የአንዳንድ ከፍተኛ የሰራዊት አመራሮች ስም እየተጠቀሰ ስለሚወራው የተጠየቁት ከፍተኛ የሰራዊት አመራሩ አንድ ወይም ሁለት ሰው ሳይሆን በአቋም ደረጃ ሻቢያ እንደማያዋጣና ታሪኩ ሊታመን የማይችል ከሃዲ ድርጅት መሆኑን ስለሚያረጋግጥ አሁን ላይ ከሻቢያ ጋር የተጀመረው ጥምረት እየፈረሰ ነው ብለዋል። ብርጋዴር ጀነራል ምግባይ አሁን ላይ የነ ሞንጆሮን ቡድን ተለይተዋል በሚል ለቀረበላቸው ጥያቄ እሱ አንዱ ሊሆን ይችላል መታየት ያለበት ጥልቅ ጉዳይና እየሆነ ያለው የልዩነት ደረጃ ወዴት እያመረ የተሰራ ነው። መንግስት ይህንን ተከትሎ ምን ማድረግ ይገባዋል? ባለስልጣናት በየመድረኩ የሚያሰሙት ህወሀትን እናጠፈዋለን ቀረቶ በማቆም እንዴት በማስተዋል መስራት እንደሚገባቸው ነው በማለት እኚሁ ከፍተኛ መኮንን ምክር አዘል አስተያየታቸውንም ሰጥተዋል። እኚሁ ከፍተኛ መኮንን ከሻለቃ በታች ያለው አብዛኛው ጦር የሚገባው ጥቅማ ጥቅም ተፈቅዶለት በሰላም ወደ ቤቱ መመለስና ሰላማዊ ኑሮ መጀመር እንደሚፈልግም ገልጸዋል። ይህ አብዛኛው የሰራዊት ክፍል ጦርነት ሊዋጋ ቀርቶ የጦርነት ወሬ መስማት አይፈልግም፣ እመኑኝ ሲሉ የተናገሩት እኚሁ ከፍተኛ መኮንን አጋ ጣሚውን ስራና የመኖሪያ አማራጭ ያደረጉ ከኮርና አርሚ በላይ ያሉ የሰራዊት አመራሮች እንዳሉም አልሸሸጉም። ተጥለው የነበሩ ነባር ታጋዮች በጥበቃና አነስተኛ ስራ ተሰማርተው እንደነበር የሚናገሩት መኮንኑ በዳግም ጥሪው እነዚህ ወገኖች ወደ ኮርና አርሚ አመራር ከፍ ብለዋል። በዚሁ ሽመታቸው ሳቢያ መኪና፣ ከፍተኛ ደሞዝ፣ በጀትና መኖሪያ ቤት ወዘተም አግኝተዋል። እነዚህ ወገኖች ጦርነትን የኑሮ ማስቀያ ስላደረጉት ከጽንፈኛው ቡድን ጋር ናቸው። እነዚህን ወገኖች እንደሌሎቹ ወደ ቤታቸው ለመመለስ ያስቸግራል ማስተማመኛ ፈልጉ እንደሆነም አመላክተዋል። ከሻቢያ ጋር ይኖራል ስለሚባለው ጦርነት አሁን ላይ መላዘብ እየታየ መሆኑንም ያመላከቱት ከፍተኛ መኮንኑ የሻቢያ መላዘብ አሜሪካ ከጀመረችው ግልጽ ያልሆነ ግፊትና ከትነግ የሚፈለገውን ድጋፍ በሚጠበቀው መልኩ ስለማግኘቱም እርግጠኛ መሆን ባለመቻሉ እንደሆነም አመላክተዋል። ህዝቡ ምንም አይነት ጦርነት አለመፈለጉ፣ አብዛኛው የሰራዊቱ አባላት ውጊያ መቃወማቸውና አሜሪካ የጀመረችው ሚስጥራዊ እንቅስቃሴ ተዳምሮ የውጊያውን ጉዳይ ከቀድሞ ግለት አውርዶ እንዳፋዘዘውም ገልጸዋል። የጠቅላይ ሚኒስትር ዐብይ አህመድ የአፍሪካ ቀንድ አማካሪ አቶ ጌታቸው ረዳ ከኤርትራ ጋር ጦርነት እንደማይደረግ መናገራቸው ተራ መረጃ እንዳልሆነ አስተያየት ሲሰጥም መሰንበቱም አይዘነጋም። እሳቸው ለአልጀዚራ ይህን ከተናገሩ ወዲህ የሁለቱ ሀገራት መካረር በሚዲያ ደረጃ መቀነሱን በርካቶችም በትዝብት ደረጃ ይናገራሉ። አሁን ላይ ከፍተኛ የሰራዊት አመራሮች በፕሪቶሪያው ስምምነት መሰረት ከመንግስት ጋር ህገ መንግስቱን መሰረት በማድረግ ለመነጋገር እየተሰራ ካለው የእነ አለም ገብረውሀድ ቡድን ጋር ለመስራት እየወሰኑና ከሻቢያ ጋር ጥምረት የፈጠሩትን እየለዩም ነው እና መረጃው አሁን ላይ በትግራይ የሚገኙ ዜጎች ፈጽሞኑ ጦርነት እንደማይፈልጉ ግልጽ አድርጎም አስቀምጧል። ወደ ቀጣይ ጉዳያችን ስናመራ ብልጽግና ፓርቲ የባህር በር ከማግኘት አልፎ የኤርትራ ነጻነት የመቀልበስ ፍላጎት በግልጽ አሳይቷል ሲሉ የማነ ገብረ መስቀል ተናገሩ። የኢትዮጵያው ገዢ ብልጽግና ፓርቲ የባህር በር ከማግኘት አልፎ ኤርትራ በትጥቅ ትግል ያገኘችውን ነጻነት የመቀልበስ ፍላጎት በግልጽ ማሳየቱን የኤርትራው ማስታወቂያ ሚኒስተር የማነ ገብረ መስቀል ገልጸዋል። የብልጽግና ፓርቲ ባለፉት ሁለት ዓመታት በኢትዮ ኤርትራ መካከል ውጥረት ለመፍጠርና ግጭት ለመቀስቀስ እየጣረ እንደሚገኝም ገልጸዋል። ለዚህ ችግር መፍትሄውም በቅን ልቦና ዓለም አቀፍ ሕግና ምክር ቤት የግዛት አንድነትና ሏላዊነትን ማክበርም እንደሆነ አብራርተዋል። ፕሬዚደንት ኢሳያስና ጠቅላይ ሚኒስትር አብይ አህመድ ከሰባት አመታት በፊት አስመራ ላይ የተፈራረሙት የሰላም ስምምነት በሁለቱ ሀገራት መካከል ግጭት ማብቃቱን የሚያበስር እንደነበርም አስታውሰዋል። ሆኖም የኢትዮጵያ መንግስት እንደ ቀደምቶቹ የተስፋፊነት ፖሊሲ በመከተል ስምምነቱን በቀጠናው ሊያሰፋው የነበረውን መረጋጋትና ትብብር ማክሸፉን ወቅሰዋል። የኢትዮጵያ መንግስት በኤርትራ ላይ ጦር በመስበቅ ብሔራዊ ስሜትን ለማነሳሳት በመገናኛ ብዙሀን አማካኝነት የሚያደርገው ዘመቻ ተጠናክሮ መቀጠል መቀጠሉንም አክለዋል። ወደ ተመልካቾቻችን ላያሳቱ የነበረን መረጃ የሚመስል ነበር። አብራችሁ ስለነበራችሁ እጅግ አድርገን አመሰግናለን። በቀጣይ እስክንበርን ድረስ መልካም ቆይታ።